አስቀራለሁ ብለው እንቡር እንቡር ሲሉ ቀድመዋቸው ሄደው እነሱ ነደዱ። አያሳዝንም? ቤተሰብ ዛሬ ብዙ የምናገረው ነገር አለ። በመጀመሪያ ግን ብዙዎቻችን የምንፈልገው ደረጃ ደርሰው ስላየዋቸው በጣም ደስ ብሎኛል። ላብርሽና ሩታ ዛሬ እንግዲህ ሰርፕራይዝ አለ ሲሉ ነበር ሰሞኑ። ዛሬ ፎቶ ተለቋል፣ ቪዲዮ ደግሞ ማታ ይለቀቃል። የምር ማንም ያልጠበቀው እና ኢትዮጵያ ላይ የፎቶ ፕሮግራም አድርገው ነበር። ቪዲዮም አለ፣ ነገር ግን ያው ዛሬ ማታ ይለቀቃል። ነገር ደግሞ በዱባይ ላይ ሌላ ቀለበት ይካሄዳል። ቤተሰቦች የምር ነው ምላችሁ። ብዙዎቻችሁ እዚህ ደረጃ ደርሰው ማየት የምትፈልጉ ብዙ ሰዎች አላችሁ። የአብርሽና የሩታ ወዳጅ የሆናችሁ ሁላችሁም እንኳን ደስ አላችሁ፣ ምክንያቱም ከብዙ ውጣ ውረድ በኋላ ደስታ እንዳለ ሁላችንም እናውቃለን። ይህንንም አያይዤ ብዙ የምናገራቸው ነገሮች አሉ። ዛሬ የምሬን ነው ምላችሁ፣ ምክንያቱም እኔ በጣም ነው እየተሰማኛለሁ። ማለት ምክሩን እሺ፣ ስድቡን ምን አመጣው? በመጀመሪያ ደረጃ እንግዲህ የአብርሽ የሩታ ደጋፊ የሆናችሁ፣ እኛ ደግሞ ዩቱብ ላይ ያለን አድናቂ ነን። እንደዚሁም ደግሞ በጥግ ድረስ ስለ እነሱ የተሰደባችሁ ስለ እነሱ ብዙ ነገር የተባላችሁ ምንም እንዳይሰማችሁ። ምክንያቱም አብርሽና ሩታ ከእነሱ የተሻሉ ስለሆኑ ስለበለጧቸው እኮ ነው ቁጭ ብለው ሀያ አራት ሰዓት ሙሉ ስለ እነሱ የሚያወሩትኝ። እና እንደገና ደግሞ ቲክቶኩን ያው ሰሞኑን ታውቃላችሁ የአብርሽና የሩታ ፎቶ ነው የተቆጣጠረው። ህዝብም ልክ ቲክቶክ ላይ የሚሳተፍ የኢትዮጵያ ህዝብም ቁጭ ብሎ ስለ እነሱ ነው የሚያወራው። ይሄ ደግሞ መታደል እንጂ መረገም እንዳይመስላችሁ። ለምንደው ታውቃላችሁ አብርሽና ሩታ ከነሱ የተሻሉ ስለሆኑ እነሱን ስለበለጧቸው ነው። እንግዲህ ቁጭ ብለው ስለ እነሱና ስለ እነሱ ብቻ የሚያወሩት። ሲቀጥል ደግሞ እሺ፣ እናንተ እንደው የተሻልነን እናውቃለን ካላችሁ ምክሩን፣ እሺ፣ ስድቡን ምን አመጣው? ማንና ምን ስለሆናችሁ ነው እናንተ ስጀመር እነሱንም የነሱን ተከታይም የምትሰድቡት? ይህን እኮ እናንተ ቤታችሁን ያላጸዳችሁ ልጆቻችሁን በስርዓት ማስተዳደር የማትችሉ ሰዎች ናችሁ። እዚህ መታችሁ የእነሱን ደጋፊ ላይ የምትጸዳዱትኝና በመጀመሪያ ስርዓት ያዙ ሁለተኛ ደግሞ ለቅናትም ልክ ቢኖረው ጥሩ ነበረ። መቼም ያው ካልቀና አንድ ሰው የተሻለ ደረጃ ደርሶ ሲያዩ ይቀናል። ገባችሁ? ያ ሰው የበታችነት ስሜት ስለሚሰማው ስለዛ ሰው ክፉ ነገር ነው የሚወራው። ደህና እንኳን ደና ነገር አያወራምና እነዚህ ሰዎች እንግዲህ ያው ምንድን ነው እንደዚህ ያደረጋቸው ዱባይ ላይ ስለሄዱ ስለተዝናኑ ዱባይ ላይ ደግሞ የመዳም ቅመሞች ሰርጋቸው ላይ ስለሚገኙና አንዳንድ ስጦታዎች እንገዛለን ያሉ ሰዎች አሉ ይመስለኛል። እኔ አልሰማሁም ይቅርታ አድርጉልኝ። ግን እነዚህ ቁጭ ብለው ትዌንቲ ፎር አወርስ ሴት ወንድ ሳይቀሩ፣ ልጅ ትንሽ ትልቅ ሳይቀሩ ማለት ነው ብቻ ቲክቶክ ያላቸው ሰዎች ቁጭ ብለው ሲናገሩ ሲያወሩ ሰማሁኝ፣ በጣም ሰማሁኝ። እናንተ አሁን እንደው አረብ ሀገር ያለ ሴት አንድ ብር ቸገረኝ ብላ እናንተ ጋር ብትመጣ ትሰጧታላችሁ አትሰጧትም። እኮ ዝም ብላችሁ ግን፣ እነ አብርሽ እነ ሩታ ታዋቂ ስለሆኑ ስለታወቁ ትልቅ ደረጃ ስለደረሱ ቅና ስለያዛችሁ፣ እንዴት እኛ ትልቅ ደረጃ አልደረስንም? ለምን እኛንስ አላበረታቱንም? ማለት የሆነ ነገር ቁም ነገር ብሰርኩ እናንተም እና ያበረታታችኋል እርግጠኛ ሆኜ የምነግራችሁ እና በግድ ሳይሆን መታደል ነው አንዳንድ ጊዜ መታገል ሳይሆን መታደል የሚባል ነገር አለና በጣም ቀንተው ስሳደቡ ነ ነበር ምንም እንዳይሰማችሁ፣ እውነት ነው ምላችሁ። ምክንያቱም የዛሬ አመት ኦር ሁለት አመት ሁላ እንደዚህ ነበር። ትልልቅ ሰዎች የምንላቸው ሳይቀሩ ዝቅ ብለው ስለ እነሱ ሲዋሩ በጣም ገረመኝ። ማለት እኔ የነበረኝ ክብር ለነሱ እየወረደ እየወረደ መጣ። ማለት በዚህ ደረጃ የሆነ ሰው ተወደደ ብሎ እንዴት ነው ያዙ ልቀቁ ብሎ የሚሳደቡ፣ በጣም ነው የሚገርመው። እና ነገ ደግሞ ያው እንግዲህ ውሀ እየጠጣችሁ ማለት ያው ታውቃላችሁ፣ ሽንኩርት አንዳንድ ጊዜ ጋዙ ላይ ሲደረግ ማለት ይቃጠላል፣ ይሸታል። ሲሸት ደግሞ ችግር ነው። ሲቃጠል ደግሞ የሚቆረሙ ጉበቱ፣ ኩላሊቱ ምንም መንቀሳቀስ አይችልም እና እናንተ ለእናንተ የምለው ውሃ እየጠጣችሁ ደግሞ የሚገርማችሁ ዛሬ የተለቀቀውን ቪዲዮ እና ፎቶ ቲክቶክ ላይም ያው ቪዲዮ ተለቋል እና ያው ማስታወቂያ እየሰሩ ነው አሉ። ጉድ! እኔ እኮ በጣም የምትገርሙኝ፣ የምሬን ነው የምላችሁ፣ በጣም የምታስገርሙኝ። በደስታ ላይ ውሃ ለመከለስ የማታረጉት ነገር የማጥሩት ነገር የለም። ግን ደግሞ አንዳንድ ጊዜ ዋጥ አድርጉትኝ። አንዳንድ ጊዜ እኮ ንዴትም ቅናትም ዋጥ ሲደረግ ወደ ውስጥ ጥሩ ነው። ትዕግስትን ያስተምራል እና እንግዲህ ያ ወዳጅ የሆናችሁ የሩትዬና የአብርሽ ሰርጉ ላይ የምትገኙ እንዳይሰማችሁ፣ እንዲያውም ቆንጆ ቆንጆ ፎቶ በመነሳት ልቀቁልን። እኔም ዱባይ በሆን መሄድ አይቀርም ነበር ና ምናምን ቀጠቀጣችሁ። ቆይ እነሱ ስለሄዱ ስለዘነጡ ማለት በቃ ያላሉትን እራሱ አሉ። ባለፈው ሊቭ ላይ እኔ ነበርኩኝ አብርሽ እና ሩታ ማርኪ የነበሩ ሰዓት ላይ ነበርኩኝ ከመጀመሪያ እስከ መጨረሻ እና እዛ ላይ ሲናገሩ ያልሰማሁትን ዛሬ ግን ቁጭ ቁጭ ብለው እንደ አጀንዳ ማለት ነው፣ የሀገር አጀንዳ ታውቃላችሁ፣ ፖለቲካ እንደዛ። ቁጭ ብለው እንደዚ ብለዋል እንደዚ ብለዋል እያሉ ሲያወሩ በጣም ገረመኝ። የቅናት እኔ እንጃ፣ ቅናት በዚህ ደረጃ በእግሩ ተንቀሳቅሶ ሀይባ እያለ ሲራመድ አየሁኝ፣ ይህን ሰሞን ማለት ነው። እኔ ግን ምንም አይሰማኝም፣ ለምን እንደ ታውቃላችሁ፣ ቤተሰብ እንዲያውም የበለጠ ልጆቹ እንዲፈምሱ የበለጠ ትልቅ ደረጃ እንዲደርሱ ያግዟቸዋል። ከዛም በላይ ደግሞ እነሱ እና አብርሽ መስሚያ ጠጥ የለውም፣ በቃ አይሰማም። እኔ በጣም የማደንቅለት ካብርሽ ምንድን ነው በቃ ምንም አይመስለውም አይሰማም። በቃ ማለት ማረግ የፈለገውን ነገር ራሱ ያደርጋል እንጂ ሰው እንደዛ አለ ሰው ምናለ ምናምን አይሰማም። ያ ነገሩ እኔ ደስ ይለኛል። እኔ ራሱ እንደሱ መሆን ነው ፈልገው ሳድካ ሰምታችኋል። ማኑም ምታ እንገና ያልኩኝ ቤተሰቦች፣ እዚህ አካባቢ በቃ መልካም ነው። ግን እኔ ማለት ምፈልገው ምንም እንዳይሰማችሁ፣ የምሬን ነው የምላችሁ። ይስታደቡ ቢሳደቡ እነሱ ናቸው ማለት ብልግናቸው፣ ወይንም ደግሞ የዘቀጠ አስተሳሰብ እንዳላቸው የሚያሳየው እነሱ ናቸው እንጂ ነገ እናንተ ቢቸግራችሁ የሆነ ነገር ስጡ ብትሏቸው ምንም አይሰጧቸውም። ሰባራ ስንጥር እኔ ነኝ የምረዳው ይላሉ ደግሞ አፋቸውን ሞልተው ማለት ነው። እና ሰባራ ስንጥር እናንተ አይቸግራችሁ፣ ሙሉ ጤና ይስጣችሁ ፈጣሪ። ሲቀጥል የምሰሩትን ቴኬር አድርጉ። እነሱ አወሩ አላወሩ እናንተ ምንም ልክ እንዳብረች ማለት ነው መስሚያ ጥጥ በሏቸው። እያክኝ የእኔ ውድ ፋሚሊዎች ባይ ባይ።